በጤናው ዘርፍ ዜጎች ጥራት ያለውና ተደራሽ የሆነ የጤና አገልግሎት እንዲያገኙ ለማስቻል መንግስት ደረጃውን የጠበቀ የሕክምና ተቋም በመገንባት አገልግሎት ለመስጠት በትኩረት እየሰራ እንደሚገኝ ምክትል ርእሰ መስተዳድር ዶክተር አብዱ ሁሴን ገለጹ። የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታልን ህንፃ እድሳትና የማስፋፊያ ግንባታን የተመለከቱት ምክትል ርእሰ መስተዳድሩ ለታካሚዎች ምቹና ፈጣን አገልግሎት መስጠት በሚያስችል መንገድ እድሳቱ እየተከናወነ መሆኑን ገልጸዋል። ካሶ መንጌ የአማራ ክልል ምክትል ርእሰ መስተዳድር ዶክተር አብዱ ሁሴንና ሌሎችም የክልሉ ከፍተኛ አመራሮች የፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታልን የነባሩ ህንጻ እድሳት፣ የአገልግሎት አሰጣጥ አሰራሮችና የሆስፒታሉን የማስፋፊያ ህንጻ ግንባታን ጎብኝተዋል። ሆስፒታሉ ከተመሰረተበት ጊዜ አንስቶ ምንም አይነት እድሳት ሳይደረግለት መቆየቱና አሁን ላይ ለታካሚዎች ምቹና ፈጣን አገልግሎት መስጠት በሚያስችል መንገድ እድሳት እየተደረገለት መሆኑን የሆስፒታሉ ስራ አስኪያጅ አቶ አብይ ፍሳ ገልጸዋል። ሜዲካል ዋርድና የሰርጂካል ዋርድ ወይም ደግሞ ቀዶ ጥገና ህክምና አገልግሎት የተደረገ ላቸውና የሌሎች የውስጥ ደግሞ የህክምና አገልግሎት የሚደረግላቸው ህሙማን የሚያርፉበት በቁጥር ከመቶ በላይ አልጋዎች ያሉት ክፍል ጥገና እየተደረገለት ይገኛል ማለት ነው። የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታልን ጨምሮ በክልሉ የሚገኙ ሆስፒታሎችን እድሳት በማድረግ አሰራሮቻቸውን የማዘመንና ለታካሚዎች ምቹና ቀልጣፋ የህክምና አገልግሎት እንዲሰጡ ለማስቻል እየተሰራ መሆኑን የገለጹት ደግሞ የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም ማሀምር ናቸው። ጤና ተቋሞቻችን ጽዱ ማራኪና ሳቢ መሆን መቻል አለባቸው። ይሄ እንዲሆኑ የምንፈልገው ጽዱ ጤና ተቋም እንዲፈጠር የምንፈልገው አንዱ የህሙማን ለጤንነታቸውን ለመዳን ወይም ለመፈወስ መጥተው ሌላ ተጨማሪ በሽታ ይዘው እንዳይሄዱ ለማድረግ አንዱ ለህሙማኖቻችን ነው። ሁለተኛ እንደገና አስታማሚም ቢሆን ጤነኛ ሆኖ መጥቶ ተቋሞቻችን ላይ ሌላ ተጨማሪ በሽታ የማይዝበትን መንገድ ለመፍጠር ነው። የፈለገዎት ስፔሻላይዝድ ሆስፒታል የማስፋፊያ ህንጻ ግንባታው በተያዘለት ጊዜ እንዲጠናቀቅና ለአገልግሎት ክፍት እንዲሆን ክትትልና ድጋፍ ይደረጋልም ብለዋል። አሰራሮችን በማዘመን ረገድም በተለይም በስፔሻላይዝድ ሆስፒታሎች የዲጂታላይዝድ አሰራሮችን በመዘርጋት በሕክምናው ዘርፍ ቀልጣፋ አገልግሎት ለመስጠት እየተሰራ እንደሚገኝም ቢሮ ኃላፊው ገልጸዋል። የአማራ ክልል ምክትል ርእሰ መስተዳድር ዶክተር አብዱ ሁሴን የተመለከቷቸው የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የነባሩ ህንፃ እድሳት፣ እየተዘረጉ ያሉ ዘመናዊ አሰራሮችና የማስፋፊያ ህንፃ ግንባታዎች ያሉንን ሀብቶች በውል አውቆና ተገንዝቦ እድሳት በማድረግ የተሻለ አገልግሎት መስጠት እንደሚቻል የሚያሳይ ነው ብለዋል። ሆስፒታሉ ለመጀመሪያ ጊዜ ሲቋቋም የተገነባውን የአገልግሎት መስጫ ተቋም እንደገና በመጠገም በማስዋብለ አገልግሎት ክፍት ለማድረግ እየተሰራ ያለው ስራ የሚያመለክተው ያለንን ሀብት አውቀን ተገንዝበንና ትረርተን የተሻለና የላቅ አገልግሎት እንዲሰጥ አድርገው ሬኖ ቤት አድርገው መገንባት በራሱ ወጪ ቆጣቢም ነው። አገልግሎት አሰጣጡንም የሚያቀላጥፍና የተሳለጠ የሚያደርግ መሆኑን የተገነዘብንበትና ሊሰፋ ሊያድግ የሚችል ተግባር መሆኑን መረዳት ችለናል። በጤናው ዘርፍ ዜጎች ጥራት ያለውና ተደራሽ የሆነ የጤና አገልግሎት እንዲያገኙ ለማስቻል መንግስት ጥራት ያለው የሕክምና ተቋም በመገንባት ጥራት ያለው የሕክምና አገልግሎት ለመስጠት በትኩረት እየሰራ እንደሚገኝም ምክትል ርእሰ መስተዳድሩ ገልጸዋል። በጤናው ዜጎች የተሻለና ጥራት ያለው ተደራሽ የሆነ የጤና አገልግሎት ማገኘት የመንግስት እና ይህንን መስጠት የመንግስት ግዴታው የዜጎች ደግሞ ለዜጎች ችሮታ ሳይሆን በሕገ መንግስት የተደገፈ የመንግስት ማቅረብ ያለበት አገልግሎት በመሆኑ ጤናው ዘርፍ ላይ እስከ ዛሬ የነበረንን የመከላከል ላይ ያተኮረ የፖሊሲ አቅጣጫ አሁን ዜጎች ከታመሙ መታከም ያለባቸው ጥራታቸው በተጠበቁ የጤና ተቋማት ጥራታቸው በተጠበቁ የሕክምና መሳሪያዎችና ዘመኑ የደረሰበትን የሕክምና መሳሪያዎች እያቀረቡ ዜጎች የሕክምና አገልግሎት እንዲያገኙ፣ እሱ ብቻ ሳይሆን በዘመኑ ጋር የዘመኑን እውቀት የተላበሱ ባለማዎችም በጥምርት አውልክ እየተሟሉ አገልግሎት እንዲሰጥ የማድረግ አቅጣጫ ወርዶ እሱ እየተተገበረ ነው። የክልሉን የጤና አገልግሎት እንዲሻሻል ለማድረግ የተጀመሩ የለውጥ ስራዎችን አጠናክሮ መቀጠል እንደሚገባም ተመላክቷል።